እዚ ጋር፣ ቅመሟ አኩርፋለች፣ ሁለቱ እየሳቁ ነው። ሶ የሆነ ፌክ ተደርጋለች ማለት ነው። ትላንትና እየተናገረ ነበረ እሱ ማለት ነው። እና ሰላም ሰላም፣ ጤና ይስጥልኝ የሰኒ ቤተሰቦች፣ እንደምን አላችሁ፣ እንደምን አረፈዳችሁ? በያላችሁበት የክርስቶስ ሰላም ይብዛላችሁ። እንግዲህ ዛሬ ጨረቃዎቹ ከጋሼ ጋር መጥተዋል። ግን ደግሞ ሀይሚ አኩርፋለች ማለት ፊቷ እያኮረፈች ነው የሚመስለው፣ ሁለቱ እየሳቁ ነው እና ለሁለቱ የሆነ ነገር ሰርተዋታል። እንግዲህ በጉጉት እንጠብቋለን። ትላንትናም እያወራ ነበረ ከጋሽዬ ጋራ ምናምን ሲላት፣ ጋሽዬ ልጁን አሳልፎ አይሰጥም እያለችን ነበር። እና ጋሽዬ ደግሞ ብሩኬ ምን ያህል እንደሚወደው ባለፈው ተናግረዋል። እና ግልጽ ነው ጋሽዬ ሲያወራ እና ዛሬ በጉጉት እንጠብቋለን። ምን ወይ እንደባለፈው እሱን እንዳሳቀዩት እሷ እናሰቀያት ይሆን? ብድር በምድር አይደለም እ እንመልስለት ብሎት ነው ማለት ነው። እኔውስ አሁን ይሄ ልጅ በምሳሌ የተናገረውን የእውነት በጣም ትክክል ነው። ያው ትግስት ካለን ማን ደርስበት ቦታ ምንም ምክንያት የለም ማለት ነው። የሰው ልጅ ትዕግስት ሊኖረው ይገባል። ትዕግስት ከሁሉም በላይ ነው። የምር ትዕግስት ካላችሁ በቃ በምንም ምንም ነገር ማሸነፍ ትችላላችሁ ማለት ነው። ግን ደግሞ ኔጃ በአሁኑ ሰዓት ትዕግስት ብዙ ሰው ኔጃ ከመቶ አስራ አምስት ፐርሰንት ነው ያለው ብዬ ያስባለኝ አንደኛ ነው። የእውነት ትግስት በጣም ጥሩ ነው። አሁን እሱ በምሳሌ ይህ ልጅ ማለት ነው ብሩኬ ሂስትሪ ላይ ነው ያየሁት ያገኘሁት ተመቸኝ ማለት ነው። በጣም በጣም ትምህርት አለው። በትግስት ነው ያው እንትን ስላለው ነው ድምፁ እንትን አልኩት። በምሳሌ ነው ሰው መጽሐፍ ቅዱሳዊ ነው እያወራ ያለውና በትክክል የምር እኛም ለሁላችንም ትግስት ይስጠን ያውን